ሰላም ለሁሉም፣ ዛሬ ስለ አኪዩት ጋስትራይቲስ ለመነጋገር እፈልጋለሁ። አኪዩት ጋስትራይቲስ በእንቅስቃሴ በኖንስቴሮዳል አንቲ ኢንፍላሜቶሪ መድኃኒቶች የተባሉ የህመም አስተዋል እና በሄሊኮባክተር ፒሎሪ በተባለ በተለመደ በእንቅስቃሴ የተነሳ የሚከሰት ነው። እና ስለዚህ ሄሊኮባክተር ፒሎሪ በተባለ በእንቅስቃሴ ላይ ልንገር እፈልጋለሁ ምንድነው? ይህ በሄሊኮባክተር ፒሎሪ በተባለ በተለመደ በእንቅስቃሴ የተነሳ የሚከሰት ነው። በቅርብ ግንኙነት በሰው ሰው መካከል በሳልቫ በሽንት በተበከሉ ምግብና ውሃ እንዲሁም በተላላፊ በነበሩ የምግብ መጠቀሚያዎች በተላላፊ እንደሆነ ሊተላለፍ ይችላል። የአደጋ ምክንያቶች የተጋለጠ አካባቢዎች፣ የማይጠበቅ የውሃ አቅርቦት ወይም መጥፎ የተፈላጊ ውሃ አፈሳስ ናቸው። ስለዚህ እነዚህ በተለምዶ በማኅበረሰብ ልማት ላይ ያሉ አገሮች ውስጥ ይታያሉ። በሄሊኮባክተር ፒሎሪ የተያዙ ታካሚዎች ወደኛ በሆድ ህመም ይመጣሉ ይህም የሆድ ላይ ህመም ነው። ማስታወክ፣ ማስለም፣ አለም፣ የምግብ ምኞት መጥፋት፣ የሆድ እሳት ወይም ክብደት መቀነስ ነው። ሄሊኮባክተር ፒሎሪ በተባለ በእንቅስቃሴ ላይ ያለውን ለመለየት እንደ ኢንዶስኮፒክ እና ያልሆነ ኢንዶስኮፒክ መሳሪያዎች ያሉ ተለያዩ ሙከራዎች አሉ። በእንቅስቃሴ ላይ እንደሆነ ሲረጋገጥ ታካሚዎች ሁሉንም የህክምና ኮርስ እንዲጨርሱ እመክራቸዋለን። ይህም በተለምዶ ለሁለት ሳምንት ይሰጣል። እነሱ እንደ አንቲ ሄሊኮባክተር ፒሎሪ ኪቶች ይመጣል እሺ በህክምና ቃላት ለማቅረብ በቢስሙ የተመሰረተ አራት አይነት ህክምና፣ በክላሪትሮማይሲን የተመሰረተ ሶስት አይነት ህክምና፣ በሌቮፍሎክሳሲን የተመሰረተ ሶስት አይነት ህክምና እና እንዲሁ ተመሳሳይ አሉ። እና በእነዚህ ህክምናዎች ውስጥ የተደጋጋሚ ነገር አንዱ ፒፒይ ነው። ፒፒይ የፕሮቶን ፓምፕ አደነቃቂ ነው። ከሌሎች አንቲባዮቲክስ ጋር እንደ ኪት የሚመጡ አዲስ ትውልድ መድኃኒቶች የሚባሉ ራቤፕራዞል ወይም ኤሶሜፕራዞል እንመክራለን። አንድ ነገር ማስረዳት የምፈልገው ነገር እንደሆነ እባኮትን በህክምና ሐኪሞ የተሰጠዎትን ህክምና ኮርስ ያጠናል። ህክምናው በተለምዶ ለሁለት ሳምንት ይሰጣል። ምልክታዊ ህክምና ቢኖርም እባኮትን መድኃኒቶቹን በመካከል አቁም እና ህክምናውን ያጠናል። ምክንያቱም ከሄሊኮባክተር ፓይሎሪ በሽታ የሚነሳ አንድ ከምጥን ወይም የሚያስቸግር ነገር የሆነ የሆድ ካንሰር ነው። በተለምዶ የምናየው የሆድ ጨረር ስሎች ነው። ነገር ግን እስከ እጅግ ከሆነ ደረጃ ከሄደ የሆድ ካንሰር ሊያስከትል ይችላል። ይህም በተገቢ ህክምና በመከበር ሊከላከል ይችላል። እናመሰግናለን።